አብረን እናያለን ማለት ነው። ከዛው አብራችሁ ተከታተሉ። ውሃው ምጥጥ እስከሚደርስ እናበስለዋለን። ትንሽ እንትን ከዛ ደግሞ ሽኮቶ ጨምረን እናበስላለን ማለት ነው። በነገራችን ላይ ደመምት ብዛት ሽንኩርት ይጠቀማል። ግን እኔ ለዛሬው በትንሹ ነው የምጨምር

መጀመሪያ ሰውቶር ማቁላላት ትላላችሁ። እኔ በመጀመሪያ ሰው ነው የሚጠብሰው። ከዛ በኋላ ደግሞ ስቴም ጨምሯል ማለት ነው። እዛ ውሃ ምንም ነገር አልጨምርበትም ማለት ነው። የመንቷችን ያሳጅብ የመንቷ አጂኒያ አጅኛ ልመለስ ማለት ነው። አጅነቴ ልክ በዚህ መልኩ ይበስላል ማለት ነው።